ተዘግቶ ቆይቶ ነበር። አሁን ግን እግዚአብሔር ይመስገን ተከፍቶልኛል ማለት ነው። ተመስገን ማለት ነው። እና ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አብራችሁም ቆዩ። ቴንክ ዩ ሶ ማች። ስራ እንዴት ይዟችኋል? ሁሉ ሰላም ነው ወይ? እኔ እግዚአብሔር ይመስገን እስኪችን ጸሎት አብረን እንጸልይ። በስመ አብ በወልድ መንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ መንፈስ ቅዱስ አሐዱ አምላክ አሜን። ጸሎት በየእለቱ የሚጠብቀን ለሚጠብቀን መልአክ የምትጠብቀኝ መልአክ ሆይ፣ አንተ ልትጠብቀኝ በአምላክ ቸርነት በዛሬ ዕለት ለአንተ ተሰጥቻለሁና አእምሮዬን አብራራልኝ ኃጢአትን እንድንቅ እግዚአብሔርን መፍራት እንድጨምር በማንም ላይ እንዳልፈርድ፣ ድሃ አደጉን እንዳልረግጥ፣ በሐሰተኛ እንደበት እንዳልታለል እና ከክፉ ስራዎች ጋር ሁሉ እንዳልተባበር ጠብቀኝ። በችግሬ ጊዜ ኃይልህን ማዳተፋ እግለኝ አንተ ቅዱስ መልአክ ሆይ ከዲያብሎስ እና ከዓለም

እንጂ የሰውን እጅ ለማየት አትስጠኝ። በድህነት ከማሸማጠቅ በረሃብን ከመሞት በዝህነትና በሚመጣ